ታጣቂዎች በጋምቤላ ክልል አንድ ወረዳ መቆጣጠራቸውንና የወረዳ አስተዳዳሪውን ማቁሰላቸው ተገለጸ። ወደ ሀገር ቤት እንዲገቡ የተፈቀደላቸው የሃይማኖት አባቶች በደቡብ አፍሪካ ጆሃንስበርግ 44 ኢትዮጵያውያን በአንድ እስር ቤት ውስጥ ተቆልፎባቸው መገኘቱ የሀገሪቱ ፖሊስ አስታወቀ። ካወጣቱ ወጣቱ መሪ ኢብራሂም ትራኦሬም ስለ እሱ መረጃ ይዘን ቀርበናል። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድርገውን እንዳይረሱ ጾመ አባቶች ወደ ሀገር ቤት እንዲገቡ ተፈቀደ። የመንግስት ኮሚኒኬሽን ሙሉ መግለጫ እንደሚከተለው አቅርበዋል። መንግስት ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና ነው፣ ሲልም ገልጿል። ከዚህ በፊት አንዳንድ ወገኖች በፈጠረው ችግር የተነሳ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስት አባቶች ሁኔታ መመቻቸታቸውን መንግስት አሳውቋል። ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸው የላቀ ሚና መንግስት ስለሚረዳ በኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች መካከል የተፈጠረው መለያየት እንዲፈታ መንግስት የመሪነቱን ሚና መጫወቱ ይታወሳል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሀገር ግንባታ የነበራትንና የሚኖራትን ሚና በመገንዘብ መንግስት አስፈላጊው እንዲጋፍ ሲሰ ቆይቷል። በዚህም አቋሙን ይቀጥላል ብለዋል። ይህን ያልተረዱ አንዳንድ አካላት ችግሮች ፈጥረው የነበረው ቢሆን እንኳ መንግስት ለቤተ ክርስቲያኗና ለምእመናው ሲል በወደ ሰፊነት ለማለፍ ወስኗል። ይህ ከግለሰቦች ችግር ይልቅ የቤተ ክርስቲያኗን አስተዋጽኦ ስለሚመለከት ነው ብለዋል። መንግስት ችግሩ እንዲፈታ ሲኖዶስ ያቀረበውን ጥያቄ ተቀብለዋል። በሂደት ተቀራርቦ ጋገር ከሁሉም የተሻለ መፍትሄ መንገድ መሆኑን ታይተዋል። ስለዚህ ሲኖዶስ መንግስት ነገሩን በወደ ሰፊነት እንዲመለከተው በጠየቀው መሰረት ብጹነ አቡነ ጴጥሮስ፣ ብጹነ አቡነ ቴዎፍሎስ እና ብጹነ አቡነ ያዕቆብ በሲኖዶስ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀው ሁሉ እንዳደርግ ይገልጻል ሲሉ ተናግረዋል። በደቡብ አፍሪካ ጆሃንስበርግ 44 ኢትዮጵያውያን በአንድ ቤት ውስጥ ተቆልፎባቸው መገኘታቸውን የሀገሪቱ ፖሊስ አስታወቀ። ጆሃንስበርግ በአንድ ቤት ውስጥ ተቆልፎባቸው በአስከፊ ሁኔታ ውስጥ የነበሩ ናቸው የተባሉት 44ቱ ኢትዮጵያን በህገ ወጥ አዘዋሪዎች አማካኝነት ወደ ደቡብ አፍሪካ የገቡ ሳይሆን አይቀርም ሲል ፖሊስ ገልጿል። ትናንት ሚያዚያ 25 ቀን 2017 7 ሰዓት ተኩል አካባቢ በአንድ ግቢ ውስጥ አጠራጣሪ ድምፅ በመሰማቱ ፖሊስ ኦፕሬሽኑም ማካሄዱን የሀገሪቱ ጋዜጣ ኒውስ 24 በተመለከቱት ያለውን የጆሃንስበርግ ፖሊስ ሪፖርቱ ዋቢ በማድረግ አስነብቧል። ከተማዋ ፖሊሶች ወደ ቤት ቅጥር ግቢ በመግባት ፍተሻ ሲያደርጉ በሁለት ክፍል ውስጥ 44 ኢትዮጵያውያን ተቆልፎባቸው መገኘተውን ዘገባ አመላክተዋል። አንዱ ብቻ በተሰባበረ እንግሊዘኛ ከፖሊሶች ጋር ለመነጋገር መሞከሩን የጠቆመው ዘገባ ኢትዮጵያ መሆናቸው ለፖሊስ መግለጹን አስታውቋል። በግቢው ውስጥ የነበረው ሁኔታ አስከፊ መሆኑን ፖሊስ በሪፖርቱ አመላክቷል ያለው ዘገባ ኢትዮጵያኑ በቂ ምግብ እንዳልቀረበላቸውና ከተቆለፈባቸው የሌላቸው ክፍል እንዳያወጡ መደረጋቸውን የፀሐይ ብርሃን አይተው እንደማያውቁ እንዲሁም ደህና ልብስ እንኳ እንደሌላቸው አሳውቋል። የውጭ ሀገር ዜጎች የመሬት ባልተቤትነት የሚያደርግ ረቂቅ አዋጅ መዘጋጀቱ ተሰምተዋል። የህገ መንግስቱን አንቀጽ 40 አዝባር 3 መሬት የማይሸጥና የማይለወጥ የኢትዮጵያ ህዝቦች የጋራ ንብረት መሆኑን ደንግጓል። ኢትዮጵያ እንኳ በግል መሬት ባልተቤትነት መያዝ እንደማይችሉ ያሳያል። በህገ መንግስቱ አንቀጽ 91 መሰረት ማንኛውም ህግና ህገ መንግስት ውሳኔ ህገ መንግስቱን የሚቃረን ከሆነ ተፈጻሚነት እንደማይኖረው ይታወቃል። ታዲያ አንድ አረብ ኤምሬት ቱጃር እንዴት በኢትዮጵያ ኤምሬት ከበርቴ ሊሆን ይችላል? ኢትዮጵያ ካፒታል እንዲሸሽ እየተደረገ ለሌሎች ይህን ያህል መጨነቅስ ምንስ ይባላል ሲሉ በምስክርነት የአዲስ አበባ ከንቲባና ክቡር ጠቅላይ ሚኒስትር እንዲቀርቡ ያደረገው የአቶ ታየደንዳ ጥያቄ ነው። የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢ መቆጣጠራቸውን የወረዳው አስተዳዳሪ ማቁሰላቸው ተገለጸ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለ አካባቢ መቆጣጠራቸውንና የላሬው ወረዳ ዋና አስተዳዳሪ ማቁሰላቸው ምንጮች ለቢቢሲ ተናግረዋል። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ተገልጿል። ኢትዮጵያ ጎረቤት ሀገር ደቡብ ሱዳን ከምትጎራበታቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎ ጥቃት መፈጸም የጀመሩት ከትናንት ቤስ ዳሮ ሚያዚያ 22 2017 ዓ ም ጀምሮ እንደሆነ አንድ የላሬ ወረዳ ኃላፊ ለቢቢሲ ተናግረዋል። እንደ ኃላፊው ገለጻ የኢትዮጵያ ድንበር አቋርጦ የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉ የደቡብ ሱዳን ህዝቦች ነጻነት እንቅስቃሴ ተቃዋሚ ሱዳን ፒፕል ሊብሬሽን ሙቭመንት ኢን ኦፖዚሽን ታጣቂዎች ናቸው ሲሉም ገልጸዋል። ታጣቂዎቹ የገቡት የኒዌር ብሔር ዞን ላሬ ወረዳ ስር የምትገኘው የድንበረው አካባቢ ፓጋንግ ቀበሌ እንደሆነ ምንጮች ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎች ድንበር አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነ ተናግረዋል። ታጣቂዎቹ የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። እስከ ትናንት ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት ሲሉም አብራርተዋል። የኢትዮጵያ ባንዲራን ጭምር ነው የወሰዱት ሲሉም፣ ታጣቂዎቹ እስከ ትናንት ድረስ እየገቡ እንደሆነ መረጃ እንዳላቸው አክለዋል። ኃላፊው ታጣቂዎቹ ድንበር አቋርጠው ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውና ቤት ማቃጠል ቸውን ተናግረዋል። የታጣቂዎቹ እንቅስቃሴ ተከትሎ ህዝቡን ለማረጋጋት እና ድንበሩን ለመመከት ወደ አካባቢ የተጓዘ የላሪ ወረዳ ዋና አስተዳዳሪ አቶ ቶክ ሞንጎ በተከፈተባቸው ጥቃት እንደቆሰሉ ምንጮች ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ በወረዳው ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 2017 ዓ ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውን አረጋግጠዋል። የወረዳው አስተዳዳሪ ጨምሮ የመንግስት አካላት በአካባቢ የተገኙ የደቡብ ሱዳን የተነሳ የእርስ በርስ ግጭት በድንበር አካባቢ ፓጋንግ ቀበሌ ኩብሪ ቢልኩን ተብሎ የሚጠራ አካባቢ እየተዛመተ መሆኑን ለማጣራት መረጃው ያሳያል። የወረዳው አስተዳዳሪ በጋምቤላ ክልል የመጀመሪያ ደረጃ ሆስፒታል በሕክምና እንደሚገኙ የክልሉ ፖሊስ ኮሚሽን በወጣው መግለጫ አመላክቷል። አቶ ቶክ ሰውነታቸው ውስጥ የገባው ጥይት ባይወጣም በአሁኑ ሰዓት በጥሩ ሁኔታ እንደሚገኙ ቢቢሲ ያነጋገራቸው ወረዳ ኃላፊ ገልጸዋል። ከወረዳው አስተዳዳሪ ጥቃት የደረሰባቸው ሰዎች እንደሌሉ የሚናገሩት ኃላፊ አካባቢ ታጣቂ ፖሊስ የምላሽ ተኩስ በመክፈት መቆጠ ባቸውን ጠቅሰዋል በአካባቢ የነበረ የጸጥታ ኃይሎች ተኩስ ቢከፈት ኖሮ ብዙ ጉዳት ይደርስ ነበር ሲሉም እርምጃ ያልተወሰደበት ምክንያት አስረድተዋል ኃላፊው እንደሚገልጹት ድንበር አቋርጦ የገቡት የደቡብ ሱዳን ታጣቂዎች አሁንም አካባቢ እንደተቆጣጠሩ ናቸው እንደ መረጃ ያገኘ ነው እዚያም ቤት ብዙ ተቃጥሏል በርካታ ህዝብ እየተፈናቀሉ ሲሉም አክለዋል። በአካባቢ የሸሹ ነዋሪዎች ወደ ወረዳው ዋና ከተማ ኮርግንግ እየገቡ መሆኑን አክለው ታጣቂዎቹ በፓንጋንግ ቀበሌ የሚገኘውና የድንበር አካባቢ የሆነው ብልኩን የተባለው ባለው መንደር ሙሉ በሙሉ እንደተቆጣጠሩት ኃላፊው ተናግረዋል። እንደ ምንጩ ዘገባ ከሆነ የታጣቂዎቹ እንቅስቃሴ ተከትሎ የወረዳ አስተዳደር በክልሉ መንግስት ድጋፍ እንዲደረግለት ጥያቄ አቅርቧል። የጋምቤላ ክልል ኮሚሽን ባወጣው መረጃ ላይም የላሬ ወረዳ ፖሊስ ከዞኑና ከክልሉ ፖሊስ እንዲሁም ከሚመለከታቸው የፌደራል ጸጥታ አካላት ጋር በመተባበር ሁኔታውን በቅርበት በማጣራት እንደሚገኝ መግለጹ ተጠቅሷል። በዛሬው ዕለትም አርብ የክልሉ ዋና የዞን መንግስት የጸጥታ የብልጽግና ፓርቲ መናር የተፈናቀሉ ሰዎች ለመጎብኘት ወደ ኮንጎ ከተማመ መጓዛቸውን ተናግረዋል። ቢቢሲ በጉዳይ ከጋምቤላ ክልል ያሉ ባለስልጣን ተጨማሪ መረጃ ለማግኘት ያደረገው መረጃ አልተሳካም ሲል አብራርተዋል። የቡርኪና ፋሶ ፕሬዚዳንት እብራሂም ተራሬ ጠባቂ እንዲህ ይላል። እብራሂም ተራሬን ከአምላኩ ተንበርክኩ በሚጸልይበት ወቅት እንዲመታው አምስት ሚሊዮን ዶላር አቀረቡልኝ ይላል። ይህም በላይ ለእኔና ለቤተሰቡ የዛን ሀገር ዜግነት እንዲሰጡ ይቃል ገቡልኝ። ይህም ጥያቄ እንዴት እንደምቀበለው ሳስበው ተገረም። ለእነርሱ ገንዘብ ከሰው ልጅ ክብር በላይ ነው ማለት ነው ራሴን ጠየቅኩ። አምስት ሚሊዮን ዶላር የጥፋተኝ ስሜት እስከ ዘላለም ድረስ ሊሸፍንልኝ ይችላል። ይህ ገንዘብ ከባዕድ ሀገር ንጉስ ያደርገኛል ወይም በወንዴዎችና ሴቶች ልጆች የሚሳለቁብኝ ሞኝ በከተማው እንደውሻ ከምኖር ልእስ በገዛ ምሬ እንዳንበሳ መኖር መርጣለሁ፣ ሲልም አብራርተዋል።